ይወድሻልሻል እሱስ ቢሆን ለምን አይወደኝ? ምርች እሺ፣ በቃ መጣው እንወራለን። እሺ፣ በቃ ሰላም ሰላም። ጤና ይስጥልኝ ውድ ተመልካች፣ እንድናችሁ ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ አዲስ ድራማ ቪዲዮ እየላችሁ መጥቻለሁ። ይህንን ቪዲዮ ሁ ላይክ አድርጉ እያልኩ ነውና ላይክ መቼም እናንተ አታረጉምና፣ እንግዲህ ወደሚቀጠለው ቪዲዮ አብረን ስንሄድ ብርቴ በጣም በነገራችን ላይ ርብቃ እንግዲህ ውድ ተመልካች እንደተደፈረች አርግታ ነው የምታወራው። እንግዲህ የደፈራትም ጓደኛዋ ነው። በግድ ነው የደፈራት። እኔ በግድ አይደለም የደፈርኩሽ፣ ከኔ ጋር ለምንድን ነው ያደርሽው? ምክንያትሽስ ምንድን ነው ብሎ እንግዲህ ርብቃን፣ በጣም ከፈለግሽ ሂጂ፣ ከፈለግሽ ታይው በቃ አለ አይደለ የሆነ ከእሷ ጋራ ለራሱ ነው ትንሽ ጠጥቶ መጥቶ ርብ ቀን እንግዲህ ከኔ ጋራ ካልተኛሽ ብሎ ነበረ ሲያስገድዳት የነበረው። ቪዲዮ ላይ ትንሽ ቀንጠብ አርግ ያለውና ቪዲዮ መግባ ላይ አስገባለሁ ማለት ነው። ነገር ግን እንግዲህ የሰከረ ሰው ምን እንደሚናገር በኖርማን ጊዜ በራሱ እያሰበውን አነገ በአይምሮ እያሰበውን ነገር ነው የሚያወራው ማለት ነው፣ ውድ ተመልካች። ነገር ግን እንደዛ ቢሆንም ነገሮቹ እሷ እንደ ተደፈረችና፣ በቃ እሱ ምንም ነገር እንዳላደረገ ነው ራሱን ኦሬዲ አርግቶ በቃ ሲሪየስ አርግቶ እሷን ሲነቃ ምንድን ነው ከኔ ጋር የምታደርጊው ምንድን ነው ከዚህ የምትሰሪው ብሎ በጣም ነው እሷን ለመነጋገር እልም ነው በይ እንጂ የእውነት እኔ ጋ አላደርሽም ብሎ እንግዲህ እሷን እያነጋገራት ያለው እና በነገራችን ላይ እሷ በጣም ስለምትወደው ርብቃ በጣም ነው የምታፈቅረው በጣም ነው የምትወደው

ምንም ነገር እንግዲህ ቢላትም እውነት አይመስላትም። እውነተኛ አፍቃሪ ነች ማለት ነው። እና እንግዲህ እሱ ወጣ ብሎ ገባ ሲልም እሷን ማግኘት በአሁኑ ጊዜ እንደማይፈልግ እሷ ደግሞ ወደ ቤተሰቦቿም ላጥበላ ወይንም እንድትሄድ ወይንም እንግዲህ እንዳስረገዘም ያውቃል ይመስለኝና ይመስለኛልና መድኃኒት ወስደ በቃ የሆነ እንድታስ ያስወረድም ይፈልጋል መሰለኝ። እናትየዋ ደግሞ እንግዲህ ርብቃን በጣም ትወዳታለች። በጣም ነው ከሷ ልጅ እዚህ ቤት እንዲቦርቅ ነው የምፈልገው እያለች ነው። ልጅ እንግዲህ እዛ ጋር እንዲቦርቅ የምትፈልገው እንግዲህ ያው ውድ ተመልካች ልጅቷን ስለወደደች ነው። የእሷ ደግሞ እንግዲህ ርብቃ ደግሞ ከእናቷ ጋራ መጠጋጋት ትፈልጋለች። ነገሮቹ ሁሉ እንዳለቁና አብረው እንደታኙ እንደታናሱ ሁሉም ነገር እንዳበቃለት ሳይሆን ሁሉም ነገር ለወደፊት እያለማለመ እንደሚሄድ ነው አእምሮ ውስጥ በጣም ሴ ፈንግታ እየጠበቀችው ማለት ነው። የእሱ እውነት ነገር ግን ቢሆንም እሱ ርብቃንና እናቱን አንድ ቦታ ሲያይ ለመሸሽ ፊቱን ዞር ለማድረግ የሆነ እሱ እናትየዋ ስለ ልጅ ልጅ እዚህ ቤት ውስጥ እንግዲህ ቤት የተገኘው ልጅ እንዲቦርቅበት ነው። እና ልጅ እዚህ ቤት ውስጥ እንዲቦርቅ እግዚአብሔር ካለ እፈልጋለሁ በሚል ሁኔታ ነው። እንግዲህ ውድ ተመልካች የምትፈልገው ማለት ነው እና ነገር ግን በነገራችን ላይ ነገር ግን ሁሉም ነገር ለበጎም ቢሆን፣ ነገር ግን የርብቃ የርብቃ ፍቅረኛ አንዳንድ ጊዜ አነጋገሩ ለእኔ እንደተመልካች በጣም ነው የሚደብረኝ እና እንግዲህ የሰው ልጅ ሰክሮ የፈለገውን ነገር ወይ ሊማታም ይችላል፣ ወይ ሊሳደብም ይችላል። የሰው ልጅ ሲጠጣ ባህሪው የተለያየ ነውና ሰካረም ሰካረም የሱ ባህሪ የተለያየ እንደሆነ ማንኛውም ሰው ነው የሚያውቀው ማለት ነው። እና ስለዚህ ነገሮቹ በጣም ለሷ ከባድ ነው። እሷ ግን ይሄ ሁሉ ድርጊት እሷ ላይ ሲያድርግ ሲያድርግ ነገሮቹን ለበጎ በበጎ ለማየት ነው የሱን እናት የቀረበችው፣ የሱን እናትና እንግዲህ ሌላዋን እህቱ ትሆን፣ እኔ አላቅምና አልገባኝም በደንብ በጣም በቃ። እናቱ ደግሞ ወዴት ሄዱ ወዴት ገቡ ብላ ስትጠይቅ ነበረ እና እሷ ደግሞ እንደዛ ስትጠይቅ እንግዲህ ነገሮቹን እነሱ እየተደወቀሱ ነው እያለች ነው ልጅቷ የምትመልሰው። ለሱ እናት ለሱ እናት ጋር ደግሞ እንግዲህ የሱ እናት ሁሉንም ነገር እንደጨረሱ በአይምሯ ውስጥ ሴፍ አድርጋለች። ርብቃ እንግዲህ እናቷ ጋር ስትሄድ እንደ እናቴኝ እንደ ልጅሽኝ እንደ እናትሽ እግርሽ ላይ እንደ እናቴ እግርሽ ላይ አስተኝኝና ፀጉሬ እንዳበስ ዳበስ አድርግኝ ስትላት ነበረና እንዴ አንቺ እስካሁን ድረስ እንደ እናት አታየኝም ነበረ እንዴ እስከምትላት ድረስ እንግዲህ እግሯ ላይ እንዳለችው አስተኝታት በጣም ብዙ ነገር ታረግላት ነበረና ተደባብሳት ነበረና። በነገራችን ላይ እንግዲህ መጣ። እሱ ሲመጣ ባቢ ሲመጣ ያው ደብሮታል። ቁጭ አለ። የሆነ በቃ እናቱ ልጅ እንዲቦርቅ ምናምን፣ ልጅ እንፈልጋለን ምናምን ስትል እሱ ወደ ሌላ ነገር ነው እያሰበ ያለው ነገር ግን እንደዛ ቢሆንም ነገሮቹ በጣም ቀረቤታው እሷ እንደ ፍቅረኛ አርግታ ነው እየቀረበችው እናቱም ወዳለች እንዲወዱና እንዲከብዱ ነው የምትፈልገው እሱ ግን ምንም ስለ እሷም ስለ ልጅም ሲነሳ ትቶ ነው የሚሄደው እናትየዋ እያናገርኩህ ወዴት ነው እየሄድክ እያለችው ብትለውም ለመሸወድ በቃ ሌላ ነገር እንድታወራ እንድታወራና ሌላ በቃ ለመውጣት ምናምን እየሞከረ ነው። እና በጣም ነው የገረመኝ እውነቱን ስነግራችሁ። ና ይሁን ማስመሰል የሚያስጠላበት ሰው አለ አይደለ? በእውነት በጣም ነው የገረመኝ። ነገር ግን እንደዛ ቢሆንም ዞሮ ዞሮ እንድታስወርድ ነው። መድኒቱን ተጠቀምሽ ወይ ብሎ እየጠየቃት ነበረ በነገራችን ላይ እንግዲህ ለሁሉም ሰው ለምትወዳቸው ጓደኛ ደውላ እኔ ከእንግዲህ በኋላ ምንም ማድረግ አልችልም፣ ሁሉንም ነገር ከአቅሜ በላይ ሆነ፣ ሁሉንም ነገር ምንም ማድረግ እንደማልችል ብለ ለጓደኛዋ ነግራ ጓደኛዋ ደግሞ እየሮጠኝ መጣችና አንዳንድ መስጠር ተናግራለች። ጓደኛዋም እንድትወጣና እሱ በቃ በግድ አንዴ ይፈልጋታል አንዴ ፈልጋትም በቃ ብላ እሷም አነጋግራታለች። በመካከሉ እንግዲህ እሱ ነው እሱ በመካከሉ መጥቶ እኔም እኮ ክስት ጓደኛሽ ነኝና እህትሽ ነኝና ለእሷ የነገርሽውን ነገር ለእኔም ንገሪ እሷ ግን እንድትወጣለን እፈልጋለሁ ብሎ እንግዲህ እሷንም አስወጥቷት እሱም ቪዲዮም በሳይለንት አርግተው አንዳንድ ነገር ስትነግረው በጣም ነው እያዘነው እሱም አዝናን የራሱ ፍቅረኛው ግን እየደወለችለት የት ነው ያለከው ብላ እየጠየቀችው ነው። እሱንም እሱም የራሱ እንግዲህ የራሱ ሕይወት አለው ማለት ነው። እሱ በነገራችን ላይ ጥሩ ልጅ ነው። እሱም እንግዲህ ጓደኛው የእሱ ፍቅረኛ ከሌላ ሰው ጋራ ያው ከባቢ ጋራ ነው መሰለኝ፣ ቴክስትም የሚደራረጉት ሁሉንም ነገር እንግዲህ ከሱ ጋራ እንድትገናኝ አይፈልጉም። እና ነገሮቹ ግን ግራ የገባቸው በአሁኑ ወቅት ቢሆንም ሁሉም ነገር ለበጎ ነው። ርቃ እንግዲህ ትዕግስት ያላት እና በጣም ያደነኳት ልጅ ነችና እንደዚህ ውሻ ሲያረጓት ስርስሩ እያለች እናቱ ስር ሴት ልጅ የሰውየውን የልጅ የጓደኛን ባለቤት ፈለገች። ማለት ማለት ሴት ልጅ ጥሩ ነች እላት ተዳሯ ነበረ የምትሄደው እሱ ግን እያሳየው እያሳየ ያለው ነገር በጣም ትንሽ ደስ አይልም። እንግዲህ ወደ ሚቀጥለው ቪዲዮ ላይ እነሱ ቤት ላይ ገብታችሁ ቡርቴ ብላችሁ ሰርፍ ስታደርጉ ሊወጣላችሁ ይችላል። እንደስልካችሁ ነው። ሰብስክራይብና ላይ ከነሱንም እያረጋችሁ ከነሱ ታሪክ አንዳንድ ነገር መደመጥና መለማመድ ታፈለጋችሁ። በአንድ ውበታችሁ እንግዲህ የራሳችሁንም አንድ ውበት ፈታ ፈታ ታደርጉባችኋለችሁ ማለት ነው። ውድ ተመልካች፣ በሁላችሁንም እወዳችኋለሁ። ባይ እንዴ አበላ በቃ ሊወድሽ ይችላል። እሱስ ቢሆን ለምን አይወደኝም? ርች እሺ፣ በቃ መጠዋም እናወራለን